ዳግማዊ አድዋን በጀግኖቹ ምድር የከሰተ የታሪክ አጋጣሚ በ አስራ ዘጠነኛው መቶ ክፍለ ዘመን መጨረሻ በአድዋ ተራሮች የተሰማው የድል አድራጊዎች ፉከራ ምዕት ዓመት ተሻግሮ በካራማራ ኮረብቶች ላይ አስተጋባ። ተመሳሳይ ሽንፈት፣ ተመሳሳይ አንገት መድፋት ለጠላት ሆነ። በካራማራው ጦርነት ቀድሞውኑ የኢትዮጵያን ድንበር ለመውረር ትንኮሳ የጀመረው በኦጋዴን ላይ የሰፈረው የዚያድ ባሬ ጦር በኢትዮጵያ ጦር ላይ የሰነዘረው ጥቃት ለጦርነቱ መባቻ ሆነ። ታዲያ የዚያድ ባሬን ጦር ከኢትዮጵያ ግዛቶች የማስለቀቁ ዘመቻ በሐምሌ ወር 1969 ነበር የተጀመረው። በሰዓቱ በጦር መሳሪያና በሌሎች ነገሮች ለኢትዮጵያ የእርዳታ እጃቸውን ለመዘርጋት ብዙ ሀገራት ቃል ገቡ። ኮሎኔል መንግስቱ ኃይለ ማርያም ትግላችን በተሰኘው መጽሐፋቸው ላይ እንዲህ ሲሉ ጽፈዋል። እያንዳንዱ ሶሻሊስት መንግስት በቃል ደረጃ የመከላከያ ድጋፍ እንሰጣችኋለን በማለት ተስፋ የሰጡን ብዙ ናቸው። አንባቢ ያስታውሳቸው ዘንድ እያንዳንዳቸውን በስም ብገልጻቸው፣ የሶቪየት ህብረት፣ ህዝባዊት ቻይና፣ ህዝባዊት ኮሪያ፣ ምስራቅ ጀርመን፣ ቼኮዝሎቫኪያ፣ ቡልጋሪያ፣ ሃንጋሪ፣ ሩማንያ፣ ዩጎዝላቪያ ኩባና ደቡብ የመን ናቸው። እያንዳንዳቸው በአይነትና በመጠን ለይተው ይህንን ያህል እንሰጣችኋለን ሲሉን የቀሩት የሰላሙ ጥረት ከሽፎ እናንተ ተጠቂ ብትሆኑ ከሰው ኃይል በስተቀር በማናቸውም ረገድ እንረዳችኋለን በማለት በደፈና አበረታተውናል። ቀደም ብለው በሰነድና በቃል ደረጃ ተስፋ ከሰጡን ሶሻሊስት አገሮች ፈጥነው ጥቂት መሳሪያዎችን የላኩልን ህዝባዊ ቻይናና ዩጎዝላቪያ ሲሆኑ ሌላው የሶማሊያ ወረራ ከመጀመሩ በፊት አርባ አምስት ሺህ በሁለተኛው የዓለም ጦርነት በሶቪየት ኅብረት የተሰሩና በኋላ የተሰራውን አዲሱን የዋርሶ አውቶማቲክ ጠመንጃ ጥይት የሚጎርሱ ባላገልግል መጋዘን አውቶማቲክ ጠመንጃዎችን ከበቂ ጥይት ጋር የላከችልን ሀገር ኩባ ናት። ደቡብ የመንና ኩባ ኢትዮጵያን ለመደገፍ ከሶቪየት ኅብረት ጋር በመሆን ወታደራዊ ጥምረትን መሰረቱ። እኛ ኩባውያን ከሶቪየት ኅብረት ጋር ሙሉ ስምምነት ላይ ስንደርስ ይህ ብቸኛው ተልኳችን ነበር። ከዚህ ቀደም በላቲን አሜሪካ እንኳን ሳይቀር እንደዚህ አይነት ኅብረት ተደርጎ አያውቅም። እያንዳንዳቸው በጦርነቱ ላይ ከዘመናዊ የጦር መሳሪያ አንስቶ ተዋጊ ወታደሮችን እስከ ማሰለፍ ድረስ የራሳቸውን አስተዋጽኦ ለማድረግ ቃል ገቡ። የሶቪየት ሕብረት የኢትዮጵያ ሰራዊቶችን የሚያማክሩ በክፍለ ጦር በብርጌድ ደረጃ የሚያገለግሉ የጦር አማካሪዎችን፣ የከባድ መሳሪያና የበረራ አሰልጣኞችን መደበች። ስለዚህ አድባሪ ጦር ወሳኝ የሆኑ መረጃዎችን በተለይ የጦር ኃይሉን ክምችት፣ የተሰማራበትን አቅጣጫዎች የሚያሳዩ ካርታ፣ ቁጥራዊ መረጃዎችን ለኢትዮጵያ በመስጠት አጋርነቷን አስመሰከረች። የሶቪየት ህብረት ተዋጊ ወታደሮችን ለጦርነቱ ባታሰማራም የአስቸኳይ ጊዜ እርዳታና ቀዶ ጥገና ሐኪሞችን እንደመደበች እና በዓለም አቀፍ ደረጃ ከዲፕሎማሲው አንጻር የኢትዮጵያ አንዱ አጋዥ እንደነበረች ደራሲ አፈንድ ሙተቂ የኢትዮ ሶማሊያ ጦርነት በተሰኘው መጽሐፉ ላይ አስፍሯል። እኚህ ሰውም በወቅቱ የሶቪየት ህብረት ወደ ኢትዮጵያ ከላከቻቸው የውጊያ ስትራቴጂስቶች መካከል አንዱ ናቸው። ፊልድ ማርሻል ቫሲሌ ፔትሮቭ በወቅቱ የሀገሪቱ የምድር ጦር አዛዥ የነበሩ ሲሆኑ በዚህ ጦርነት ላይ እቅድ የነደፉ የሶስቱ ሀገራት ማለትም የኢትዮ ኩባና ደቡብ የመን ጥምር ጦር አማካሪም እሳቸው እንደነበሩ ይነገራል። የኢትዮጵያን ጦር በማገዝና በመገንባቱ ሂደት ላይ ትልቅ አስተዋጽኦን አበርክተዋል። በዚህም የሶቪየት የጀግንነት ሽልማትን ተሸልመዋል። ከ1980 እስከ 1985 የሶቪየት ህብረት የምድር ጦር አዛዥ በመሆን፣ በ1986 ደግሞ የመከላከያ ሚኒስቴር ሚኒስትር ዴታ ሆነው አገልግለዋል። እንደ አውሮፓውያን አቆጣጠር ከ1992 ጀምሮ ደግሞ ፔትሮቭ የሩሲያ ፌዴሬሽን የመከላከያ ሚኒስቴር ወታደራዊ አማካሪ ሆነው ሰርተዋል። በወታደራዊ ችሎታቸው የሚደነቁት በርካታ ሽልማቶችንም የተቀዳጁት ፊልድ ማርሻል ቫሲሊ ፔትሮቭ በ97 ዓመታቸው እንደ አውሮፓውያን አቆጣጠር የካቲታን 2014 ከዚህ ዓለም በሞት ተለይ ተዋል በዚህ ጦርነት ላይ ተዋጊ ሰራዊቶችን በኢትዮጵያ ምድር ላይ አሰልፈው በዛ ሀሩራማ ስፍራ ለኢትዮጵያ የተዋደቁ በቀጥታ ጦርነቱ ላይ የተሳተፉ ሁለት ሀገራት አሉ። ከነዚህም መካከል ኩባ አንዷ ናት። ኩባ ለካራማራው ጦርነት ያስመጣችው የተዋጊ ብዛት በውል ባይታወቅም ከአስራ ስድስት ሺህ እስከ 20,000 እንደሚገመት ይነገራል። ከዚህም ውስጥ ዘመናዊ ትላልቅ የጦር መሳሪያዎችን፣ ስልጡን የጦር አዛዦችን ያካተቱ ሁለት መካናይዝድ ብርጌድ ይገኙበታል። ልክ እንደ ሶቪየት ህብረት ሁሉ የሕክምና ባለሙያዎችንም ወደ ኢትዮጵያ ልካለች። ወደ ኢትዮጵያ በጦርነቱ ላይ ለመዝመት የመጣ የኩባ የጦር አዛዥ ነው ከኢትዮጵያ የጦር መኮንኖች ጋር ተግባብቶ በመስራት በወታደራዊ ጥበቡ ይታወቃል። ሌፍተናንት ጀነራል ኦርላንዶ ቾዋ። ኦርላንዶ በፊደል ካስትሮ የትግል እንቅስቃሴ ውስጥ ተሳትፎ የነበረው የራውል ካስትሮም የቅርብ ጓደኛም ነበር። እንደ ኢሮፓውያን አቆጣጠር በ1959 በዶሚኒካን ሪፐብሊክ የነበረውን የአምባገነን ስርዓት ለመዋጋት ከተላኩት ውስጥ በህይወት የተረፈው እሱ ብቻ እንደሆነም ይነገራል። ኦርላንዶ እንደ ኢሮፓውያን አቆጣጠር በ1967ና በ1969 መካከል የኮንጎ አማጽያንን አሰልጥኗል። እንደ ን አጣጠር በ1975 ደግሞ ከአንጎላ ብሔራዊ ነጻ አውጪ ግንባር ጋር ለመዋጋት ወደ አንጎላ ዘመቻ ታልኳል። እንደ ን አጣጠር በ1977 ጄኔራል ፔትሮቭ ትእዛዝ የኩባ ጦር አዛዥ ሆኖ ተሹሞ ወደ ኢትዮጵያ ከተላከ በኋላ በጦርነት ወቅት ባስመዘገበው ስኬት በሚዲያ የነበሩትን የሶቪየት ሕብረት አዛዦችን ሁሉ ሳይቀር እጅ በአፍ አስጭኗል። እንደ አውሮፓውያን አቆጣጠር በ1984 በወቅቱ የኩባ ፕሬዚዳንት ፊደል ካስትሮ የአብዮቱ ጀግና ወይም ሄሮ ኦፍ ደ ሪቮሉሽን በሚል ሸልሞታል። እንዲሁም በኢትዮጵያ እርሱ የሚመራው ጦር ላስመዘገበው ድል ለፈጸመው ጀብዱ መታሰቢያ የሆነው ዘንድ የኢትዮጵያ ከፍተኛ ደረጃ ኒሻንን ተሸልሟል። ነገር ግን የሌፍተናንት ጀነራል ኦርላንዶ መጨረሻ አላማረም። በህገ ወጥ የማዕድን ንግድ፣ በአደንዛዥ ዕፅ ዝውውርና በሌሎች ከባባድ ወንጀሎች በመከሰስ እንደ አውሮፓውያን አቆጣጠር በ1989 በሞት ፍርድ ተቀጥቶ በአሳዛኝ ሁኔታ የህይወቱ ምዕራፍ ተቋጭቷል። ወቅቱ ሰሜን የመን እና ደቡብ የመን ተብላ የተከፈለችው የአሁኗ ሪፐብሊክ ኦፍ የመን ሰሜን የመን ከዚያድ ባሬ ጦር ጎን ስትሰለፍ፣ ደቡብ የመን ደግሞ ከኢትዮጵያ ጎን ነበረች። ደቡብ የመን ሰላሳ ታንኮችን ጨምሮ አልመው የማይስቱ በዚህም ብቃታቸው ብዙዎችን ያስደመሙ ሁለት ሺህ መድፎችን በሰዓቱ ለኢትዮጵያ ጦር መድባለች። በወቅቱ የዚያድ ባሬ ጦር እነዚያ ሀገራት ኢትዮጵያን እያገዙ መሆኑን ሲገነዘብ የተቆጣጠራቸው አካባቢዎች ላይ አቅሙን ማደራጀቱን ተያያዘው። ከህዳር እስከ ካቲት 1970 ኢትዮጵያ የመልሶ ማጥቃት ስራዋን ጀመረች የሶቪየት ህብረት ቀድማ አቃል በገባችሁ መሰረት 600 ታንኮችን 150 የሚሆኑ መድፎች 100 የቢኤም ሮኬት ማስወንጨፊያዎች ዙ 23 የአየር መቃወሚያዎች ቀላልና ከባድ መትረየሶች ሮኬቶችና ቦምቦች ሳይቀሩ ባህር አቋርጠው ወደ ኢትዮጵያ ምድር ገቡ ለአብራሪዎች፣ ለወታደራዊ መኮንኖች ለውጊያ አሰልጣኞችና ለሌሎችም ወደ ሶቪየት ህብረት አቅንተው አስቸኳይ ስልጠናን እንዲወስዱ ተላኩ። ይህ ብቻም አይደለም፤ ከሚሊሻ ወታደሮች ጀምሮ እስከ ጦር አዛዦች በኢትዮጵያ ትልቁ የጦር ማሰልጠኛ ማዕከል በሆነው ታጠቅ የጦር ሰፈርና በሌሎች የሀገሪቱ ከተሞች በሚገኙ የማሰልጠኛ ተቋማት ስልጠና ተሰጥቷል። የሶቪየት ህብረትና የኩባ ጦር አዛዦች ከኮሎኔል መንግስቱ ኃይለ ማርያም ጋር የውጊያውን ሂደት እቅድ ነድፈው በየስፍራው ያለውን የዚያድ ባሬን ጦር በማጥቃት የኢትዮጵያን ከተሞች አስለቀቁ። The Cuban troops in Ethiopia played a very important role. በጀልጌሳ አካባቢ በርካታ የዚያድ ባሬ ጦሮች ሰፍረዋል። ታዲያ የኢትዮ ኩባ የመን ጥምር ጦር ለሶስት ቀናት በሙሉ ከተዋጋ በኋላ ድል ቀንቶት ደግሞ ሌሎች ከተሞችን ነጻ አወጣ። በተለይ በጀልጌሳ በነበረው ውጊያ ላይ የጦርነት ፊልም ይመስል ነበር እስኪባልለት የደረሰ እንደሆነና ታንክ ከታንክ የተፋጨበት እንደነበረ ደራሲ አፈንዲ ሙተቂ ኢትዮ ጣሊያን ጦርነት በተሰኘው መጽሐፉ ላይ ገልጿል። መጨረሻውን በካራማራ ተራራ በኢትዮጵያውያን አሸናፊነት መቋጫውን ባደረገው በዚህ ጦርነት ላይ ኩባ፣ የወቅቱ ሶቪየት ህብረት፣ ደቡብ የመንና ሌሎችም ሀገራት አጋርነታቸውን ድጋፋቸውን ለኢትዮጵያ ያሳዩበት ነበር። ብዙዎች የህይወት መስዋዕትነትም ከፍለዋል። በዚህ ጦርነት አራት መቶ ኩባውያን መቶ የመናውያንና ሰላሳ ሶስት የሶቪየት ህብረት ዜጎች እንደሞቱ